ሰራችልኝ ሰራችልኝ ማለት አሁን ነው። እንደምታዩቸው ሄርሜላ ና አብርሽ እንግዲህ ከመዝናናትም ከመሳቅም ከመወረቅም አልፈው እንግዲህ አንድ አልጋ አንድ ፍራሽ ላይ አንድ ብርድ ልብስ ውስጥ ይገኛሉ ማለት ነው። ሄርሜላ እንግዲህ ስቃ ሳ ስቃ በደንብ በቃ እየተጠቀመችበት ትገኛለች። ና ዛሬ እንግዲህ እንደዚህ ያደርጋለች፣ ነገ ደግሞ አርግዣለሁ ብላ እንደማትመጣ በምንም እርግጠኛ አይደለንም። ና አይዟችሁ፣ ጎበዝ፣ በርቱ ለምትሏቸው ሰዎች ጥሩ ነው ያርግላችሁ። እስኪ መጨረሻውን ደግሞ አብረን የምናይ ይሆናል። ነገ ከነገ ወዲያ ምን ሊፈጠር ይችላል። አብርሽ፣ ሀሳርህን ነው የምትበላው። ዛሬ ጅማሮ ነው፣ ነገ ደግሞ እውነተኛ ነው። በትክክለኛው መንገድ ሆኖ ታገኘውና እርር የምትልበት ቀን ይመጣልና። አይዞ፣ ግፋ፣ በርታ የምትሉ ሰዎች ይሁላችሁ እዚህ ደረጃ ደርሰውላችኋል። እንኳን ደስ ያላችሁ አብረው ለመተኛት በቅተዋልና፣ አንዳንዶቻችሁም አንሶላ ካላነጠፈን የምትሉ ሰዎች አላችሁ። ሄዳችሁ እንደ አንጥፉላቸው እስኪ በደንብ አስተካክላችሁና እብደት መጨረሻው እንደዚህ ነው የሚሆነው። በመጀመሪያ እንዴት ናችሁ የተወደዳችሁ ቻናል የቤተሰቦች፣ ሰላማችሁ ይብዛል። ላይክ ሼር፣ ሰብስክራይብ ስለምታደርጉ ከልብ አመሰግናለሁ። የሄርሜላ እና የአብርሽ ጉዳይ እንግዲህ ቅጥ ያጣ ደረጃ ላይ እየደረሰ ይገኛል። በጣም በጣም በሚገርም ሁኔታ ከመዝናናት ከመሳቅም በላይ አልፎ አንድ አልጋ ላይ ተኝተው እያየናቸው እንገኛለን። የዛሬው ደግሞ ለየት ያለ እጅግ በጣም የሚገርም ነገር ነው። ቡታጀራ ውስጥ እንግዲህ ማንም ተቆጪ ተቆጣጣሪ በሌለበት ማንም ሰው በማያያቸው ቦታ ላይ ሄደው በጣም የሚገርም ጊዜን እያሳለፉ ይገኛሉ። ጥሩ ነው ይሄ ነገር ይሄ ደስታ ይሄ ፈገግታ እስከ መቼ ይቀጥላል የሚለው ትልቅዬ ትልቅዬ ጥያቄ ምልክት ነው የሚሆነው ና አይዟችሁ፣ በርቱ የምትሏቸው ሰዎች መድሀን ያለምን ነገር። በነገራችን ላይ ከአንድ ራስ ሁለት ምላስ ነው ያለው። እዛም ትክክል ነው እዚህም ትክክል ነው የምትሉ ሰዎች ብዙ ናችሁና ሰውን መስማት ተመልካችን መስማት በነገራችን ላይ ገደል ውስጥ ነው እንድትገቡ የሚያደርጋችሁ። ለምን ብዙ ሰዎች በአቋማቸው የጸና ነገር የላቸውም። እንደገና ደግሞ ምንም የቋሚ ነገር የላቸውም። በቃ በሀሳባቸው በአስተያየታቸው ምናምን አይጸኑም። እና እዛም ሴዱ ትክክል ነው። አሁን ደግሞ አብርሽ ወደ ሮታ ተመልሶ እንደው ነገ ቢመጣ እራሱ ዋው ጥሩ ነው አብርሽ፣ ትክክል ያደረግከው እንኳን ተመልሳችሁ ይላሉ። አሁን ግን ከሄርሜላ ጋር ትክክል ደስታ እንዳገኘ ጥሩ ሕይወትን መኖር እንዳለበት ወይ ደግሞ መኖር እያለ እየኖረ እንደሆነ አድርገው ነው ሐሳብ አስተያየት እየሰጡ የሚገኙት። ያም ያምዛም እዚህ ትክክል ነው እዚህም ትክክል ነው እና አብርሽ የተመልካች ድጋፍ ገደል ውስጥ እንዲሚከትል ምንም ተራራ ላይም የከፍታ የደስታ ጫፍ ላይ ሊያሰቅልህ ወይ ደግሞ ሊያስወጣ አይችልም። እና ሄርሜላ ዛሬ እንግዲህ ምንድን ነው ያደረገችው? አብሮሽ በተኛበት አብራው ተኝታ አብራው እንዳደረች እና እንዴት ትክደኛለ አይነት ነገር ነው እያለች የምትገኘው። ና አብሮሽን በጣም ደንግጧል። ዛሬ ላይ ያው እንደዚህ ልትደነግጥ ትችላለ፣ ግን በስተ መጨረሻው ፕራንክ ነው ብለዋለች። ግን ደግሞ ነገ ከነጎዲያ እግዚአብሔር ምስክር ነው ምላችሁ፣ እች ልጅ የሆን የሚስጥር ትይዝበትና አሁን ደካማ ጎኑን ጠንካራ ጎኑን፣ የሚያስደስተውን ነገር፣ የሚጠላውን ነገር በደንብ እያየች እየለየች ነው የምትሄደውና ነገ ከነገ ወዲያ በሆነ አጋጣሚ በሆነ ነገር አስራው ይዛው አሳሩን እንደምታበለው መቶ ፐርሰንት እነግራችኋለሁ ሄርሜላ ላይ ላችሁ፣ እንዲህ የምሬን ነው። በጣም አሳስቃ ሰው እነግራችኋለሁ። በጣም በመጥፎ ነገር የሚመጣን ሰው ልትቋቋሙት ወይ ደግሞ ልትከላከሉ ወይ ደግሞ የሆነ ልትሸሹ ትችላላችሁ። እንዲህ ጥሩ ሆኖ የመጣላችሁን ሰው ግን በምንም አይነት ሁኔታ ያ ሰው ሌላ ሰው እንኳን በውጭ ያለ ሰው ይሄ ሰው እኮ እንደዚህ አይነት ባህር ያለበት ይሄ ሰው እኮ መጥፎ ነው፣ ይሄ ሰው እኮ እንደዚህ አድርጓል ብሎ ቢነገረን ያን ሰው አናም ነውና ተያይዘን ገደል ነው የምንገባው። እና አሁን ሄርሜላ በጣም በቃ የራሷን ስራ እየሰራች ነው፣ በደንብ አሸናፊ እየሆነች ነው። ጥሩ ነው፣ ግን መጨረሻዋ ያምራል ወይ ለሚለው ጥያቄ ምልክት ነው። ታያላችሁ መጨረሻ ምን ሊሆን እንደሚችል ምንም መገመትም ማሰብም አይጠበቅብንም። ምናየው ነገር ነው የሚሆነውና ይሄ ነው ልላችሁ የምችለውና አብርሽ ደግሞ ከአሁኑ ራስን ማትጠብቅ ወደ ራስን ማትመለስ ከራስ ለራስ አሁን አሁኑን ወደ ሩታ ተመለስ። አይደለም ለአንተም ጊዜ መስጠት አለብህ፣ ለሩታም ጊዜ መስጠት አለብህ። ጥሩ ነው። ለምን አንዳንዴ አብራችሁ ናችሁ መፍታት ያልቻላችሁን ችግር ትንሽ ራቅ ብላችሁ ወይ ደግሞ ትንሽ የሆነ ጋፕ ክፍተት ፈጥራችሁ ያንን ችግር ለመፍታት ያስችላችኋል ብዬ አስባለሁኝ። እና እንደዛ ብታደርግ የተሻለ ነው። ግን አሁን ላይ ከሄርሜላ ጋር እያደረክ ያለው ነገር ነገ አንተ ራስን ነው ዋጋ የሚያስከፍል። ነገ አንተ ነህ ህይወት ላይ ከባድ በቃ ተጽዕኖ የሚፈጥርበት ነገ አንተ ላይ ነው። መውጫ መግቢያ እንድታጣ የሚያደርግ ነገ አንተ ወጥመድ ውስጥ እንድትገባ ያደርግሃልና ህይወት ደግሞ ይመሰቃቀላል። እርግጠኛ ሆኜ የምነግርህ ጊዜያዊ ደስታ ለማንም ጠቅሞም ለማንም ረድሶ ያቅም መድሃን ያለም ነው የምላችሁ ምን ጊዜያዊ ደስታ ለአስር ቀን ለሀያ ቀን ለአንድ ወር ለአንድ ዓመት የሚሰጣችሁ ደስታ ዘላለማዊ ህይወትን ሊሰጣችሁ አይችልም። የምሬ ነው ብላችሁ የሆነ ቀን ያ ነገር ይጥላችኋል። ከዛ ነገር የሆነ ቀን ላይ ትርቃላችሁ ና ጊዜያዊ ነገር ነውና ያን ነገር ባታደርግ የተሻለ ነገር ነው ብዬ አስባለሁኝ ና ህይወት አንዳንዴ ከባድ ነች ና ትዳርህን ብትይዝ ይሻላል። በቃ ከህይወት ጋር ከኑሮ ጋር ከሚስት ጋር ከልጅ ጋር ብትኖር እየተሻለ ነው እና እዚህ ማበዱ ምንም የሆነ አላውቅም። ለጊዜው አሁን ጫካ ውስጥ ነው ያላችሁት ማለት ገጠር ውስጥ ነው ያላችሁ፣ ጥሩ ጊዜ ያሳለፋችሁ ነው ምናምን፣ ጥሩ ነው፣ ደስ ይላል። አንዳንዴ ከከተማ ሞጣ ብሎ መዝናናት ግን እመነኛ አብርሽ በዚሁ የምትቀጥል ከሆነ ነገ ሄርሜላ የሆነ ወጥመድ ውስጥ ተከትህና የማትወጣበት ችግር ውስጥ ምንም የማትፈታው ማንም ሊያስተካክለው ማንም ሊፈታው የማይችለው ነገር የባሰ ሌላ ትልቅ ጠባሳ ነው ይዘ የምትመጣው ና ከሩታ ጋም እንዲህ ነበር፣ በፍቅር የከነፋችሁትና የዛሬን አያደርገውና፣ እኔ አንድ ሴት ልጅ ለሚስቱ ያልሆንን ወንድ ለዛውም አስረግዟት ብዙ ህይወትን አብረዋ አሳልፈው ለእሱ ብላ ብዙ ዋጋ የከፈለችለትን ሴት ዞር ብሎ ያላየ እንዴት ለኔ ይሆነኛል ብላ አሰበች ሄርሜላ። እንደው እውነት ለመናገር ጥያቄ ልጠይቃችሁ። አብርሽን የምትወዱ የምታደንቁ፣ የምትደግፉት ሰዎች አላችሁ? የሄርሜላንና የአብርሽን አብሮነት የምትደግፉ፣ የምታበረታቱ ሰዎች አላችሁ? ለእናንተ ጥያቄ ልጠይቃችሁና አንድ ሴት ልጅ አንድን ሴት አስረግዙ ቃል ገብቶላት ብዙ ህልሞችን ብዙ እቅዶችን ካሳያት በኋላ ብዙ ህልሞች አብረዋለን፣ እናሳካዋለን፣ እዚህ ደረጃ ላይ እንደርሳለን ብሎ በጣም ልቧን፣ ራሷንም አሳልፋ ሰጠው። ለረዥም ጊዜ አብሮ ቆይተው ብዙ ዋጋዎችን ከፍላ ብዙ መንገዶችን ተጉዘው እዚህ ደረጃ ላይ ያደረሰችውን ሚስቱን ጥሏት ትቷት እንዲህ እያለቀሰች በተለይ ደግሞ ሰው በሚያስፈልጋት ሰዓት፣ ከቤተሰቡ እኮ ከእሷ ቤተሰቦች የራቀችው እኮ ማለት ነው እችልሽ ለአብርሽ ስትል ነው ማንም ሰው ተቆርቋሪ ተቆጪ፣ ጠያቂ በሌለበት የእውነት ያሁሉ ብዙ እህቶች አሏት በነገራችን ላይ ሩታና አንዳቸውም የት ወደቅሽ የት ገባሽ እንዴት ሆንሽ ብሎ አልተናገሩም። እና ትንሽ ርሜላ ትሻላለች፣ አንድ ቀን ጥሩ ትሆናለች፣ ሁለት ቀን መጥፎ ትሆናለች። በነገራችን ላይ ጥሩ ነገር ባይኖራትም ለሱ ብላ እነሱን ሁሉ ትታ የመጣች አባቷን ትታ የመጣች ልጅ ናት፣ እናቷን ትታ የመጣች ልጅ ናት። እና ያን ሁሉ ዋጋ ከፍላ ዞር ብሎ ያላያት ሰው ያስቀየማት ያስከፋት ሰው እንዴት ነው ላንች ሊሆን ይሆንኛል ብለሽ ያሰብሽው በዚህ መንገድ የቀጠልሽው፣ በጣም የገረመኝ የደነቀኝ ነገር ነው እና እርግጠኛ ነኝ ዋጋ ትከፍ ያለሽ ባጭሩ። እና አብርሽን ዛሬ በትንሹም ቢሆን ደካማ ጎኑን፣ ጠንካራ ጎኑን ለማየት ሞክረሻል። ፕራንክ ጀምረሻል፣ እና አብረሹ ተኝተሻል ምናምን። ነገ ደግሞ በሆነ አጋጣሚ አብራው ተኝታ እርግጠኛውኝ የምነግራችሁ ልጅ አለ ብላ ትመጣው እንደውም አንድ ልጅ ምናምን እንዳይመስላችሁ፣ መንታ ልጆች አሉ። ስለዚህ ከአንተ ውጭ ከሌላ ሰው ጋር ከማንም ጋር ተነካክቼ ተኝቻለ አቅምና አንተ ነህ ብላ የምሬ ነው ብላችሁ ተይዘዋለች። ከዛ በኋላ ነፍስ ውጭ ነፍስ ግቢ ነው የሚሆነው። ሄርሜላ እያደረግሽ ያለሽ ነገር ቢበቃሽ ይሻላል። በቃ እዚሁ ላይ ብታቆሚ የራሽን ጥሩ እና የተስተካከለ ኑሮ ብትኖሪ፣ የራሽ የምትሆን ሰው ብትይዥ፣ ዋጋ የሚከፍልልሽን ወንድ። የምሬ ነው። እሩታ አፍቅራ ስለመጣች መሰለኝ ይሄ ሁሉ እየተጎዳች አለችው፣ ይሄ ሁሉ ነገር እየሆነች አለችው። አብርሽ በነገራችን ላይ ያን ያህል ቆንጆ ስለሆነ አይደለም ተፈላጊ ነው፣ ሀብት ንብረት ስላለው ነው፣ ስኬታማ ስለሆነ ነው፣ በጣም ፌመስ ስለሆነ ነው፣ ታዋቂ ስለሆነ ነው እንጂ ያን ያህል ከወንድ ጠፍቶ አይደለም። ብዙ ሴቶች እሱ ጋር የሚመጡት ፍቅር መጣለች ሄርሜላ መጣለች ሩታ መጣለች፣ እንዲሁም ሌሎቹም መጠዋልና ግን ደግሞ ነፂም አለች መቅዲም ብቻ ሌሎችም አሉ። እና እነሱ ሰዎች የሚመጡት ያው ዝናውን ምኑን ለመጠቀም የሚፈልጉ ሰዎች ናቸውና ሄርሜላም እንግዲህ ምኑን አይተሽ እንደመጣሽ ባናቅም ግን ደግሞ ነገም እንደምትሄጅ በመጣሽበት እግርሽ ተመልሰሽ እንደምትሄጅ መቶ ፐርሰንት እነግርሻለሁና ቢቆም ቢበቃችሁ ይሄ የተሻለ ነገር ነው ብዬ ነው ማስበው። እስኪ እናያችኋለን። ዛሬ ለሄርሜላ የምታጨበጭቡ፣ ለአብርሽ ምታጨበጭቡ፣ ሩታን ለመጣል የምትሞክሩ ሰዎች ነገ ከባድ ዋጋ ከባድ ለቅሶ ላይ ሲወድቁ ምን ልትሉ እንደምትችሉ ወይ ደግሞ አብርሽና ሩታ አንድ ሲሆኑ ምን ልታደርጉ ምን አይነት ኮሜንት እንደምትሰጡ ለማየት በጣም በጣም ዋጉቻለሁ። ለማንኛውም ግን የዛሬው ቪዲዮ ሀሳቤ ይሄንን ይመስል ነበረ። ሄርሜላ ቀስ በቀስ እንግዲህ እሱን ልብ ለማግኘት እየሞከረች ነው የምትገኘው። ግን መቼም ቢሆን መቼም የእውነት ጋጥ ወጥ ናት። የእውነት እች ሴት ማለት ማለት ነው ሴተኛ ዳሬ ነች ብዬ ነው ብናገር ራሱ ምንም ድፍረትም ማጋነንም አይሆንብኝም። ለምን የሰው ትዳር የሰው ህይወት በእውነት እሱን ነበር መክራ ወዶ አለው አስብለታለሁ፣ እጨነቅለታለሁ፣ የእሱን ሰላም ነው የእሱን ስኬት ነው ምፈልገው ብላለች። ይህን ልጅ ወደ ትዳር ተመለስ አብርሽ፣ እንደምትዋደዱ አውቃለሁ፣ እየተዋደዳችሁ ለምን ትለያያላችሁ? እሷን በዚህ ጊዜ የፈለገ ብታስቀይም ብታስከፋ፣ ሴት ልጅ ናት ነፍሰ ጡር ናትና ወደ እሷ ነው መሄድ ያለብህ ብላ እንደውም እሱ እንኳን ገፍቶ ቢመጣ ማስቆም ስትችል የባለጠ እሷ ወደ እሱ እንዲመጣ እየገፋፋችው፣ እያበረታታችው፣ እየደገፈችው ነው ያለችው እና ይሄ ነገር ማለት ለሴት አላዘነችም፣ ለሴት አላሰበችም ማለት ነው እና ይህን የምናገርበት ብዙ ምክንያት አለኝና። ይሄ ሄርሜላ በጣም መታስጠይ ሴት ነሽ፣ በነገራችን ላይ የወረድሽ ሴት ነሽ። ምክንያቱም ለሩታ ያላዘንሽ አንቺ ለማንም ልታዝኝ ስለማትች፣ እኔ ለአንቺ ላዝንልሽም አልፈልግም። ቅንጣት ታክል ምንም አይሰማኝም ስለ አንቺ ማለት ነውና፣ በጣም ብልግናሽን ያየውትኝ። ለማንኛውም እኔ ክፉ ቃል መናገር አልፈልግም። ዛሬም ነገም ከነገ ወዲያም ቢሆንም ሀሳቢ አስተያየት ይሄ ነው። ነገ ከነገ ወዲያ ሁሉም የዘራውን የሚያጭቀው ዋጋ ትከፍያለሽ። በቃ ይህንን ነገር ነው ልንም ችለው አብረሽም። ከአሁኑ ካልተጠነቀቅሽ ነገ ከባድ ወጥመድ ውስጥ ትገባና መውጮ ቀዳዳሁ ቀዳደሁ እንዳይጠፋብህ በጣም በጣም ፍርሃት ስጋት አለብኝ። ሩ ታባለሽበት ሰላሙ ክፉ አይንካሽ፣ ምንም ነገር አይንካሽ። አብራችሁ መሆናችሁ አይቀርም ነገ ከነገ ወዲያ፣ ምክንያቱም አንቺም ፍቅሩን በልብሽ ይዘሻል፣ እሱም ፍቅሩን በልቡ ይዟልና የምትለያዩ ሰዎች አላችሁ። ብዙ ዋጋ ከፍላችኋል፣ ለትዳር ለፍቅር፣ ለኑሮ ለህይወታችሁና ያ ነገር አንድ ያደርጋችኋል። ተንጋላ ምስቀረው ሄርሜላ ነች የምትጎዳው ሄርሜላ ነች። ያለ ሰው ያለ በቃ ብቸኛ የምትሆነ እሷ ናት። አብርሽ ሩታ መገናኘታቸው አንድ ቀን አይቀርም። እግዚአብሔር ያቃልላለሁ። አመሰግናለሁ። የእናንተን ሀሳብ አስተያየትም ጨምሮበት ወዳችኋለሁ።